ራስ ምታት የሚባለው ወንድም ከመጣ እንደውም እርሱ ሶስቱ እኔን አንድ ቦታዎች ላይ ካገኙኝ በጣም መጠይቃቸው በጣም አስፈላጊ ጥያቄዎች አሉ። በተለይ ኡስታዞች ብለው ስለ ኡስታዞች ያወሩት ነገር ኢብራሂም፣ እኔ በግልጽ ተናግራለሁ። ከዚህ በፊት ላይቭ ላይ የሚያወራው ነገር አለ። ኢቨን፣ በጣም የሚገርማችሁ ስለ ዛሃራ እንኳን እህት ዛሃራ ነው ምን ብሎ ይባላል። እህት ዛሃራን ራሱ የእሷ በቃ እንደዚህ አይነት አይባልኝ ብሎ እስከ ማውራት ድረስ የኡስታዝ ወሂድ ሙሉ አይባልኝ ብሎ እስከ ማውራት ድረስ የደረሰበት ማለት ነው እና ወንድም አብራሂም ካለ ሌሎችም ወንድሞች ካሉ ከእኔ ጋር አታስወርዱት በላቸው አታስወርዱት በላቸው ከእኔ ጋር ፐርሰናል ምንድን ነው ሚቱ አድርገህ አዳምጥ አንተ እኮ ትዕግስት ስለሌለ ነው ኢብራሂም መታገስ አንድ ሰው ሲያወራ አውርቶ እስኪጨርስ ድረስ ምን አለበት? ጠብቀው። መርሃባ ምንድን ነው የምንፈልገው ነገር? ምዕመኑን ግራ ማጋባት ውስጥ ሳይሆን ቢሰው አሁን ኢብራሂም አገልሉኝ ከሚል ራሱን ችሎ ቢሰራ ኡስታዝ ስምን ጠርቶ ሰውን ለመሰብሰብ ከመሞከር ይልቅ እንዲሁም ላይፍ ሰርቶ ከፍቶ ቢሰራ እኛ እናበረታታለን በየትኛውም ነገር ቢሆን ለማገዝ ሁሌም ዝግጁ ነው። በተቋምም አኳያ የትኛውም ነገር ዝግጁ ነን። ኡስታዝ ወሂድ በዚህ ነገር ተሳሳተ። ኦኬ እሺ፣ ተሳሳተ ምን ይሁን? አመት ድረስ ሰው ይይዛል። አመት ድረስ ሰው ይይዛል ማለት ምንድን ነው የተፈለገበት? በዚህ አኳያ ምንድን ነው አላማው? ስለዚህ እያንዳንዱ ነገር እያንዳንዱ ነገር አውቶ ማውራት ካስፈለገ እያወጣን እያንዳንዱን ነገር ጥርስና ምላሱን እየነቀለን እናየዋለን ኡስታዝ እንደሚለው ማለት ነገር ግን ሰላም ከፈለገ እንደተባለው ማለት ነው። መስለው ያህ ከተፈለገ ራሱን ችሎ ሁሉም ይስራ። እኛ ኡስታዝ ወሂድ ተናገራችሁት አልተናገራችሁት ምንም የሚጠቅም ምንም የሚጎዳው ነገር የለም። ግን አንደኛ እራሳችሁን ሁሌ ከኮመንቶች ጋር እልህ ተያይዛችሁን አላቅም ኮመንት ከዛ ኮመንት ሚጽፉትን ደግሞ ምን ይላሉ? ኡስታዝ ወሂድን ልኳቸው ነው ይላሉ። ምንድን ነው ማስረጃችሁ? ኡስታዝ ወሂድን ለመላቃችሁእንድናቃላችሁልም አሁን አንዱ ኢብራሂም የእስላም ጥላት ብሎ ስም አውጥቶ ብሎክ ነው የተደረገው። እዚህ እኛ ቤት ውስጥ ማለት ነው። ማለት ያር እኔ ፐርሰናሊ መሆን የለበትም። ራሱ እኔ ማውራት የማልፈልገው ነገር ይህንን ነበረ። በቃ ስለ ወንድሞች የፈለግኩትን ነገር ማውራት አልፈልግም። ሚዲያ ነው፣ ዳዋውን ይጎደዋል። ስለዚህ ለንጽጽር ከፍተት መፍጠር አልፈልግም ብዬ በውስጥ ነገሮች እንዲያልቁ ብዙ ተሞክረዋል። አሚሮች ተመርጠው ነበረ። አሚሮችን ራሱ ተረግጦ ነው የወጣው መጨረሻ ላይ ማለት ነው የነበረው ነገር ታቁታላችሁ። ቴሌግራም ግሩፕ ላይ ያላችሁ ልጆች ታቁታላችሁ ማለት ነው ያለውን ነገር ማለት ነው። ኢብራሂም አሁን ከረንትሊ ስላነሳው ነገር፣ ስለምትፈልገው ነገር ከረንትሊ ማለት ነው፣ ስለምትፈልገው ነገር አሁን ከረንትሊ ስለምታነሳው ማለት ነው። አራቱ ይናገር ምናምን ነገር የምትልበት በኋላ ባግራውንድ ስለነበረ ነው። ስለሱ ጠይቀኝ ከፈለካው።

እኛ ሙስሊሞች ነን። እኛ ሙስሊሞች ደግሞ አሄር አለብን፣ አላፊት እንቆማለን ብለን የምናስብ ነን የምናምን ነን። ስለዚህ መዋሸት አይጠበቅብንም፣ ውሸትም ተገቢ አይደለም። መናገር ስለቻለን አንዴ ሀሳቢ ሊጨርስ ማውራት እችላለሁ፣ ምክንያቱም አሁን ሌሊት ነው። እኛ ጋር ሰው መጠቀም አለበት። ስለዚህ አራቱ አሁን ሰው በጣም የጓጓ ውሱን ነው። አራቱ ላይ የተሰራ ፖለቲካ አለ ማለት ሚስጥር የምትለውን ነገር ዘርግፈው እዚህ ጋ ከፈለክ፣ ስለ ተቋሙም ስለ እኔም ከፈል ስለፈለከው እድሉ ልስጥህ። አምስት ደቂቃ ስጥቻለሁ። ዘርግፎ ኦኬ፣ ቶሎ ቶሎ ለማውራት እሞክራለሁ። አምስት ደቂቃ ስላልክ ማለት ግን፣ እናንተ ቤትህም ስለሆነ እንደፈለካችሁ አውርታችኋል፣ ስለ እኔ በተሳሳተ መልኩ ማለት ነው። እስም ይዞ የምጠይቅህ ነገር አንደኛ ስለ ዛህራ ምናምን ነገር አነሳ የሀያትን ምናምን አነሳ አንድ እንድታስታውሰው የምፈልገው ነገር አለ አንድ የተሳደብኩትን ስድብ አይ ነው በፊት ትክክለም አልነበርኩም ከፋጡማ ጋር የተሰዳደብነውን ስድብ አይቲንክ ከአርባ ደቂቃ በኋላ ምናምን አፎይትሉላ ተባብለን እንዳለቀሰች ያስታውሳሉ ምናምን ያው የዛን ጊዜ ግሩፕ ላይ ገብተን እንደታረቀን ታስታውሳለህ ያንን ነገር ዛሬ ዛሬ አምስት ዓመት የሆነ ምናምን አካባቢ የነበረውን ነገር ዛሬ ለአምጥተህ እንደ ማስረጃ ማቅረብ እኔ እንዴት እንዳየኸው አላውቅም። የሐያት ሰለምቲ ሆን ብልሃል ሰለምቲ ሆን ሰድበ ሳይሆን ከአቡ ሂራ ጋር ተደዋውላችሁ ሰድቦኛል ብላ ለሱ ልካለት፣ ከዛ በኋላ እሱ መልሶ ደውሎልህ ይሄ ነገር ውሸት ነው ይሄ ስክሪንሹት ከዚህ በፊት እኔ ጋር ነበረ ብሎ አልነገርህም ሱ አንድን ስክሪንሹት ሴቶች እህቶች እያዞሩ ማለት ነው። እኔን ሰድቦኛል እኔን ሰድቦኛል ብለው ተጠቅመውበት የተወሰኑ ሴቶች ያን ነገር አድርገውበት መጨረሻ ላይ ሀያትም እንደዛ አድርገው ከዛ በኋላ ተራርመናል። ያ ነገር ውሸት እንደሆነ አንተም ታውቃለህ። ደቂቃ ተሰጥቶኛል። አንድ ጊዜ አቡሂራም እራሱ አቡሂራ ይህን ነገር ነግሮሃል። በሰዓቱ ለምን ሀያትን ብለህ እንዴት እንዳመጣሁ አላውቅም? እሱም ብቻ አይደለም ተቋሙ ላይ፣ እኔ ተቋሙ ላይ የሐሰት ወሬ እንደሚወራብኝ አውቃለሁ፣ የሐሰት ወሬ እንደሚወራብኝ። አሁን መሐመድም ይከሰስ ምናምን በህግ የሚያስከሰሰኝ ነገር ከሆነ እኔ ኢብራሂም እኮ አለው እኮ በህይወት አለው ተቋሙን አታክ የሚያደረግ ነገር ተቋሙን እንደዚህ ያረጋል፣ እንደ ሌባ ምናምን ነገር ብዬ ያደርኩበት ነገር የለም። ግን ብዙ ጊዜ እኔን ጠልፎ ለመጣል ማህበሩን አታክ ያረጋል ብለን ብንል ሰው፣ ህዝቡ ይፈርድበታል። የደቡብ ፍርድ ይፈረድበታል ነው። እንደዚህ አላፊት እንቆማለን። ተቋም እንደ ተቋም የሚመሰራት እንጂ ሰዎች ግለሰቦች ችግር ካለባቸው ያን ነገር እንዲስተካከል ይደረጋል ወይ ሰው በሰው ይቀየራል እንጂ ተቋም አይፈርስም። ኦኬ አንድ ይሄ ነው። ሁለተኛ ነገር ደግሞ እኔ ቅድም የተነሳው ፖይንት ምንድን ነው? ትልቁ ነገር ቁርአን ነው። ኦኬ ቁርአን ላይ ገድል ብለፈተሃል ነው ይሄንን ትልቁን ፖይንት ግን የኔን የፐርሰናል የድሮ ማንነቴን አንስታችሁ እኔ አልሐምዱሊላህ ቅድም ሒክማ ምናምን ነገር ያልካተልሽ ጋራ እንደላላ ብለሽ አፉ ወይ ምናገር ብዬ የጠየቅኩበት አልፏል። ዛህራ ማለት እኔ ለሴቶች ተምሳሌ ትሆናለች ብዬ እራሴ ኢንተርቪው የሰራዋት በስሟ የቁርአን ማሰባሰቢያ አድርገን የሆነ አካባቢ ላይ ችግር ፈተናል። ዛህራን ማከብራት ሴት ናት። ግን ምንድነው የተባለው? አንተ ራስህ ስክሪንሹት ልከህ ለሆነ ሰው ማን ነው ጽሁፍ ልከህ እስም ይዞ አንተን የዛሃራ የእንተና ምናምን ነገር አንድ ንድ ይች ሊጨርስ። እሺ፣ ሀሳብ ስላለኝ ፍቀድልኝ አንድ ጊዜ እሺ። ወይድ እኔ ዲስረስፔክት አድርገህ አለ የማወራው ነው። ጨምርልኝ፣ ችግር የለም። ዛሃራን ማለት ነው። የራቁት ፎቶ አለኝ ብሎ ኢብራሂም ብሏል። በሉት በሉት በሉት ሲባል ቆይቶ ይሄ አንተ ራስህ ጽሁፍ አላክም ስም ይዞ ያ ጽሁፍ ግን መልሶ ለእኔ ደረሰኝ። እንዴ ብዬ ዘሐራ ጋር ደወልኩ። ዛራ፣ እንዴት ነው እኔን ደውለሽ ማትጠይቂኝ እንደዚህ አይነት ወሬ ሰምተሽ ለምን ዝማልሽኝ? እኔ በጭራሽ ይህን ነገር አላልኩም ብዬ። ዛሃራ፣ አልደወልኩልሽም አላወራንም አልተቆጣውሽም። እንዴት እንደዚህ አይነት ይሄ የሐሰት ክስ ሲወራብኝ፣ ኢብራሂም፣ እንዴት እንደዚህ ነገር ተናገርከኝ እንዴት ብለሽ እኔ ጋር አታጣሪም? ኦኬ ብዬ በሐሰት ማለት ነው። የሆነ አንድ የተሰጠኝ ዩኒፎርም አለ። ኢብራሂም እንዲህ ነው እንዲህ ነው እንዲህ ነው ይባላል። አንዴ የተሰጠኝ ዩኒፎርም አለ። ምንም ችግር የለው። አላፊት የምንተሳሰበውን አላፊት እንተሳሰባለን። ኦኬ። ዛህራን ግን በጭራሽ የራቁት ፎቶ አለኝ ብዬ የተናገርኩበት ማስረጃ እኔ አታመጡ። ኢብራሂም ኢብራሂም አንዴ አንዴ ማህመድ፣ እኮ አንድ ጊዜ ማህመድ፣ አንድ ደቂቃ አልቋል። ኢብራሂም አንደኛ ደቂቃ ደቂቃ ደቂቃ አንተ አላልቃለህ። ኢብራሂም ማለት ልናደር ነው ማለት ራሱ በጠዋት ተነሳው ራሱ እንትን ነው፣ ሌሊት ነው ራሱ ማለት ጉዳይ እሺ የመጨረሻ ንግግር ልናገር፣ የሆነች ሰንድ ነገር ስጠኝና ሱቢ ልሰግድ ስለሆነ ነው። ችግር የለውም። መጀመሪያ እንናገራኛም ማለት አምስት ደቂቃ እንትን አለ፣ እንደገና ሁለት ደቂቃ ተጨመረልህ። አሁን ደግሞ እንደገና የሱቢ ሰላት ልሰግድ ስለሆነ ነው። ለዛ ነው ትሰግዳለህ። ኢንሻላህ አላህ ይቀበልህ። የተጠየቀው ጥያቄ ምንድን ነው? ተቋሙ ጋር ያለ ችግር ምንድን ነው ነው የተጠየቀው ጥያቄ። ተቋሙ ላይ እሱ አንዴ ቆይ ግን ለምን አታዳምጥም? እሺ ለምን አታዳምጥምሽ? በአላህ ማለት ልክ እንደ እንትን አታድርገው፣ ሌላ ቦታ እንደምታወራው አታደርገው። ማለት ብዙ ሰው ስላለ ሬስፔክት ታችላለህ። ሰው እንኳን ስጥ። ተቋሙ ላይ ሆዲፍቸው አያገባኝም። ስለዚህ ተቋም ተቋሙ ሆዲፍቸው ምንድን ነው የተፈጠረው ስትባል አይ እኔ እንትን ነው በቃ መናገር አልፈለግም፣ ራሳችሁ ደረሱበት ምናምን ያልክበት አለ። ታስታውሳለህ? እሱ ምን እያልክ ነው ወይ ሂድ ራሳቸው ብዙ ሰው እያዳመጠው ነው። ኦዲዮ አልከፍትም ወላሂ። ለምን እንደማልከፍት ታውቃለህ? አሁን አንድ አንደኛ ጊዜ የለኝም፣ እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም። ከዚህ በፊት ስላልክ ብዙ ሰው ስለሚያውቅ አሁን አንተ ተቋሙ ላይ ችግር ካለው የተቋሙ ችግር ተናገር፣ ፕሊስ። እሱን ብቻ ንገረኝ የተቋሙ ችግር። እኔ አንድ ነገር ልንገርህ፣ እኔ አንድ ነገር ልንገርህ። እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስም ሄጄ አይኖ ከአንተ ጋር አገናኘቻችኋለሁ ነገር እ እሱ ላይ አደለም፣ እሱ አደለም። አይ ይዞ ስላሳነሰው ነው። ግድ የለም። ተቋሙ ላይ ችግር አለ ወይ? ተቋሙ ላይ በጣም ተቋሙ ነው የጠለሻ። አሁን ምን አድርግ እናንተ ተቋሙ ብቻ አትንካ። እኔ ምን ብዬ ነው ተቋሙን ማሳል? ተቋሙ ላይ ችግር ወይ አለ? አንድ ነገር ልንገርህ፣ የሐሳቤን ማውራት የማልችል ከሆነ ልውጣ። ለምን ፖል ፖይንታችን እኮ ቁርአን ላይ እኮ ገድል ብለህ የፈታኸው ነገር ነው። ትልቁ ፖይንት ለኔ ትልቁ ገድል እኮ ነው። አይደለም አውሳላ ይጠራል፣ ገድል ነው ብለህ ፈታ። ግን እኔ የሚያስጥል ነገር እኮ ነው እየሰራ ያለው። በቃ ግድ ወይዶ እኔ ባወራው ነገር ላይ ንወጣ ወላሂ፣ ማንም አላወጣውም። እናንተ እራሳችሁ ችግር አለባችሁ። ሰው የወቀው ሰው የወቀው አለም አለም ኡስታዝ ወሂድ ዊዝ ኦል ዱ ሪስፔክት፣ በጣም አከብረሃለውኝ። ነገር ግን ልጅየውን ራሱ ያለበትን ኤ ዲ ኤች ዲ ሞር ፕሮፔንሲቲውን ሊጨምር ነው እያደረክ ያለው እኔ ፖይንቶችን ነው እኮ እያንዳንዱ ነገር፣ ያለ ፐርሰናል ከሆነ ከአንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተ የምትከፍትበት ምንም ሪዝን የለም። ስ ፐርሰናል እኔ እናንተ ፐርሰናል ልንጣላ እንችላለን። ፐርሰናል የተጣለውን ጉዳይ ላይቭ ከፍተ ከፍተ ማውራቱ ምንም ጥቅም የለው። የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው የራሱ የሆነ ደግሞ ከእናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ሱን ፈልገ አለም፣ እንትን የመጣው የምታገኘው ከአላህ ነው። እኔ የፈለገ በጣም ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የምናውቀውን ነገር የፈለግኩት ምንድን ነው? እኔን አይደለም ህዝቡ በማወቁ አንተ የምታገኘው ምንድን ነው እስኪ ንገረኝ። የትውልድ ነዋ ተቋሙ እኮ ወላሂ በጣም የተለፋበት እኮ። አሁን እኔንም እራሱ ኮንፊውዝ አታድርጉኝ። ተቋሙን ከሆነ በህግ አግባብ ይጠየቃል። ከሆነ ኢን አይ ካምፔ ኤቭሪቲንግ የሚያስፈልገው እስከሚጠየቅ ድረስ ህዝቡ ውስጥ ታዲያ እንደዚህ ማለት ስም ጠፍቶ የተቋሙ በፖለቲካ ተሰርቶ ሊፈርሱላ ኮ ይችላል ተቋም አይ ቲንክ አንተ ራሱ ወሂድ አንተ ራሱ ዩ ር እሱ ከሚሰራው በላይ ተቋሙን እንዲጠፋ ትፈልጋለ ማለት ነው። አልገባህም? ፖለቲካ መጥፎ ነው በጣም። ለዛ ነው ለማጥራት የመጣ ነው ፖለቲካ ምናምን። በነገራችን ላይ ይሄን ነገር ተነቅሳችሁታል እናንተ ራሱ። ፖለቲካ ነው፣ ፖለቲካ ሰራብን፣ ፖለቲካ እንዲያደረገብን ምናምን የምትሉት፣ እንደዚህ የሚባል ነገር የለም እንደዚያ። ጋይዝ ሊትራሊ አታኪንግ ኦርጋናይዜሽን። ኤቪደንስን ጋዘር አድርገህ ስው ማድረግ ነው። እኛ የሚያስፈልገውን የአቃቤ ወይም ደግሞ ይሄ ክሱን የሚመሰርት ሰው የሚያስፈልገውን ወጪ እንከፍላለን። መጤቅ ባለበት ሁኖ ይጠይቅ። ከአንተ ጋር ከአንተ ጋር ያለ ጉዳይ ከሆነ ከጥፍርህ ቆሻሻ ጋር አይደርስም። አንተ ሲጀመረሱ እንድትናገር ከሱ ጋር ቁጭ ብለህ እንድታወራ ማንፈልግም። እኛ ር ፊት ለፊት አለን፣ እናናገረዋለን። ስለዚህ ጉዳዩን በቃ እሺ፣ በውስጥ መጨረስ እንችላለን። ፐርሰናል ያለውን ጉዳይ ራስ መታት ታች ያየት መሰለኝ። ራስ መታትን አስገቡት እስኪ እሱ እንኳን ቢያንስ ተረጋግተው ያወራል። እሺ ግን ኡስታዝ እኔ ሊያወራው ነገር ትንሽ ሪፍሌክት አርገበት እስከ ድረስ ራስ ምታት ገባ ነበር። መርሃባ መሐመድ፣ ወንድምህ መሐመድ ያለው ነገር ትክክል ነው። እኔ ኡስታዝ ባያወራበት ደስ ይለኛል። እኛ እንትን እንለዋለን ብዬ አስባለሁ እና አሁን ላወራው ነገር ላይ በነገራችን ላይ የአምስት አመት ነገራቶችን አመጣ ሲጀመርም ብላቸውም እኮ ይቅርታ ጠይቂያቸዋለሁ ምናምን እያለ ነው ከመጀመሪያው የመነ የጥሉ መነሻዎችን ነው እየዘረዘርን ያለ ነው። እንደዚ አይነት ነገራቶችን ሲያደርግ ታውያል። በኋላ ላይ መጸጸት አለመጸጸት አንተና አላህ ጋር የሚቆይ ነው። ነገር ግን ከጠቋሙ የመውጣት ሰበብ እንደዚ አይነት ስድቦች ነው። ስድቡ ከወጣ በኋላ አቁመህዋል አላቆምከውም፣ እሱ ሌላው ለአላህና ለአንተ መንተው ነገር ነው። ሲቀጥል ደግሞ ከወራቶች በፊት ማ በኋላ ላይ ይቅርታ ጠይቄያታለሁ ስትል እኛ እኮ አሁን እኮ ይቅርታ መጠየቅህ በውስጥ ብትላት የሆነ ነገር እኮ አይደለም ችግሩ። ነገር ግን አንድ ዳዕዋ ላይ እየሰራ ነው ያለ ሰው የሚባል ሰው እናትሽ እንዲትሆን ብሎ ሲሳደብ ምን አይነት አመለካከት ነው ለሰዎች የሚኖረው? ምን አይነት አመለካከቶች ነው የሰዎች የሚኖረው? ሲቀጥል ለዛህራ ብሎ ያለው ዛህራ ስሚዞ ወሂድ እንዲሁም ደግሞ ማነው አሲያ በጠቅላላ አራቱ ነው። አሁን የእርሱ ጓደኛ የሆነ ሰው እኔ ሁለቱን አንድ ላይ አድርጌ ብጠይቃቸው በጣም ደስ ይለኛል። አሁን የእርሱ ጓደኛ ቅድም ገብቶ ሲያወራ የነበረው የእርሱ ጓደኛ የሆነ ነበር ሲያወራ የነበረው እርሱ ነው መጥቶ ለእኔ በአካል የነገረኝ ይሄ ነገር እንዲህ ያለ ነው። ስለዚህ እናንተን ሊናገራቸው አይገባ ምን ያስቆማሉ ብሎ የነገረን ለሱ ነው። ለዛሃራም ንገራት ያለኝ በነገራችን ላይ ራሱ ልጁ ራሱ ልጁ ለዛሃራ ንገራት፣ ለወሂድ ንገረው፣ አስጠንቅቃቸው እንዲህ ነገር እያለ ነው ብሎ ያሉኝ። ማለት ማን ነው አሁን የእርሱ ጓደኛ አላህ ነጻ ሲያወጣ ነው ማለት። ያህን ሁለቱን ደግሞ አንድ ላይ አድርጌ ማውጣት እችላለሁ። ሲቀጥል ደግሞ እንደዚህ አይነት ትኩረት መስጠቱ አስፈላጊ አይደለም ብዬ አስባለሁ። ግን እዚህ ሚዲያ ላይ አሁን የቀረኝው ነገር አሁን ስታ ሲጠይቀው የቀረው ነገር ገድል ነው ያለው ነገር ከሆነ ገድል ነው ያለው ነገር ከሆነ ያ ከሆነ አሁን ይምጣና ይጨርሰው። ከዚህ በኋላ እዚህ ቲክቶክ ላይ ሌላ ወከባ ሲያስነሳ እንዳንመለከተው፣ ሌሎች ወንድሞች እህቶች ዳዕዋ በሚሰሩበት ሰዓት ላይ ለማደናቀፍ እንዳይሞክር አሁን ይፈታ፣ ከዛ ይብቃ። ይሄ ከሆነ ችግሩ ማለት ነው። እኛ ደግሞ በጣም ብዙ ችግር አለብን እሱ ላይ ግን ያን ሁሉ ታግሰን አልፈን ነው እየመጣን ያለን። ገድል ብሎ ይመጣል። ያ አላህ ስብሐኑ ተዓላ ነው። አሁን ምን መሰለ፣ ያልገባ ነገር መሐመድም እንዳለው ማናት አዲስን አዲስ መሐመድ የጠበቃዋን አናግረናት ነበር። እኛ አናግሬ ነበር ራሴ ማለት ነው በሕግ አግባብ የሚለው ነገር ማለት ነው። እና ጠበቃዎች ምንድን ነው ያሉት የሁለት ዓመት እስራት ማለት ነው። እንትኑ ዶክሜንቶችን ሰብስቡና ተቋሙ ላይ የሌለውን ነገር ምንም ነገር የፍርድ ቤት ይከሰስና ተከሶ ምንም ነገር ከሌለበት የሁለት ዓመት እስራት አለው። ሁለት መቶ ሺህ ብር ቅጣት አለው። ሁለት መቶ ሺህ ብሩ መክፈል ካልቻለ አራት መቶ ሺህ ብር ተባለ። ያ ነገር አስፈራ። ልጁ አንድ ነገር ቢሆንስ በሁለት ዓመት ውስጥ ማለት ቢከፍርስ ምናምን፣ በቃ ይሄ ነገር ነው። አሁን ተቋሙ ትንሽ እንትን ያለውን የነበረው ማለት ነው፣ እና ከዛ አንጻር ነው ኤኒዌይ፣ ምንም ችግር የለውም። ሌላው የአራቱ ነገር በጣም እያናፈሱት ያሉን ነገር ትንሽ ልናገር እና አይ ቲንክ እኛ ምን ላይ ማለት ነው። እኔ አራቱ ነገር ያልኩት እኔ ለምንድን ነው ለካፊር እንደዚህ እየተቆረቆሩት አልገባኝም። እኛ ሲጀምር ጀምሮ እኔ አንድ ግለሰብ አይደለውም እኮ ያለሁት ቡድን አለን። እኛ የራሳችን ቲም አለን። በራሳችን ቲም ተነጋግረንበት ቶሎ ብለው ድራማውን ከመስራታቸው በፊት እኛ ቀድመን አራት ሰዎች አሉ፣ ጥንቃቄ አድርጉ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያውን ነው የሚመጡበት አመጣጥ፣ ኡማውን ለማስመጣት ነው፣ ሞራሉን፣ ሰለምቴዎቹን ሞራላቸውን ለመንካት ነው። ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው። ለሌላ ነገር አይደለም። እና እንዳደነግጡ ብለን አስተነቀቅን። ሌላ ነገር ምንም አይደለም። አራቱን ስሞቻቸውን ብንጠቅስ ባንጠቅስ የኛ ራይት ነው ያለን። ምን አገባችሁ እናንተ? ምን ቤት ናችሁና ነው ቡድን ውስጥ የላችሁበት? የኛ የራሳችን ቲም አለን። ይህንን መናገር አለብህ። ይህንን መናገር የለባችሁም እናንተ እኮ ልትሉ አትችሉም እራሱ። ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት? ይኮ በጣም ነው የሚገርመኝ ማለት ነው። እኛ ለጥንቃቄ ነው እንደዛ ያልነው። በተረፈ ደግሞ እርስ በርሳቸው እኮ ነው የሚገላለጡት፣ ያውቃሉ እኛ ወንድሞችና እህቶች እርስ በርሳቸው አንደኛው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው እራሱ ማለት ነው አንደኛው አንደኛውን ከሱ የጀመረው እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ። ሀክ ተደራርገው እርስ በእርሳቸው እኔ ሀክ አደረግኩኝ አላልኩኝ ሀክ አስደረግኩኝ አላልኩኝም። ሀክ የተደራረጉበት ሀክ የተደረገበት ኤቪደንስ እጃችን ላይ አለን ያልኩት እንጂ እኔ ሀክ አደረግኩኝ አስደረግኩኝ አላልኩኝም። እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምትሉት የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ። ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ። ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም፣ አለቀ። እኔ ማውቀው ማለት ነው። ይህ ልጅ ራስ መታት ባልገባው ነገር ነው፣ ዝም ብሎ እንትን የሚለው ማለት ነው። ራስ መታት ትልቁ ችግሩ ሂስድ ነው፣ ልንገራችሁ፣ ምቀኝነት ነው። የድሮ የድሮ አብዴት አላደረገው ንፅፅሩን ተነግሮታል፣ ራሱ ተነግሮታል። ራሱ አሁን ኮምፓራቲቭ ሪሊጅን ዘምኗል። አብዴት ሆኗል። አንተ ትልቅ ስለዚህ ይሄ ነገር የሚያስቀና ቅናትና ቅናት የሚያስቀና ከመጀመሪያውኑ ጀምሮ ትይቶ ከመጣው ጊዜ ጀምሮ መድረኩ የያዘው ነው። አንዳንዶች እየመጡ መድረኩን ይይዙታል ይቆጣጠሩታል፣ እያልክ ሐሜት፣ አሽሙር ስትናገር ብዙ ሰው እየገረመው ነበረ። ራሱ ማለት በጣም ታግሰንሃል። ሁለት ዓመት ሊሆነኝ ነው ከመጣሁበት ጊዜ ጀምሮ አይፈልግም እዚህ መንደር ላይ እኛ እንድንኖር ማለት ነው። ይሄ ነው የአንተ ችግር፣ ራስ መታት እንጂ ተረጋግቶ የማውራት ምናምን ነገር አፉ ተባብለን ምንም ነገር እንዳላገኘ እንደዚህ አድርገህ እንደዚያ አሰማርተህ እንደዚያ አሰማርተህ እኔ ምን ውስጥም የለውበትም ብየው፣ ይቅርታ ተባብለን በስነ ስርዓት የተለያየን ሰዎች ነህ። አሁን ምን ሆነ ነው ከእንደገና የሚያገረሽብህ? አንላይ አንሳልህ፣ ወላሂ አንላይ አንሳልህ። እኔ አንድ ቀንም ስምህን ሚዲያ ላይ ጠርቼ አላውቅም። አንተ ግን ቪዲዮ እየሰራ ነው ለካፊሮች ግብዓት ስትሆን የነበረውማ ቢያንስ ኮምፓራቲቭ ሪሊጅን ማሰብ አንዳንድ ስሜት አይተሆንና በጣም ከኮምፓራቲቭ ሪሊጅን ራሴን አግል ያለው መንጋ እያልክ ትሳደባለህ። ከኮምፓራቲቭ ሪሊጅን ራሴን አግል ያለው እንትን ብያለው ምናምን ነገር የማንምት ቡድን ውስጥ የለውበት ምን አስወራ ትልቅ ሰው አደለ እንዴ? ነጭ ነጭ ነጭ ነጭ ፀጉር እኮ አብቅሏል። በጣም የስንት ታላቃችን እኮ ትልቅ ሰው ነው። አርባ ሰባት አርባ ስምንት አርባ ዘጠኝ በጣም ትልቅ ሰው ነው እና ኢምራንን እነ ስሚዞን ተወልዳቸዋለ እንደ ሕፃን ነው የሚያረግ። ሴቶች ላይ ከማሽካካት ካፊሮች ላይ ከማሽካካት ውጪ በስነ ሥርዓት መልስ መች መች ትሰጥና ነውን ስታሽካካ ነው የምትታወቀው። እኔ እኮ መናገር አልፈልግም። አይዱ ዱ ሪስፔክት ዩ በጣም አከብር ነበር።